ሰላም ውድ አድማጮቻችን ይህ የአያ ስፖርት ነው። በአዳዲስ አርሰናልን የሚመለከቱ የዝውውር መረጃዎች ተመልሰን መጠናል። ወደ አድማጮቻችን በዚህኛው ፕሮግራማችን የምንነግራቸው አዳዲስ መረጃዎች አሉ። አርሰናል ከሴስኮ ዝውውር ራሱን እያገለለ ያለ ይመስላል። ቪክቶር ዮከሬስ ሮድሪጎን እናነሳለን። ከዛ ውጭ አርሰናል የፖርቶን የቀኝ መስመር ተመላላሽ መርቲን ፈርናንዴዝን ይፈልጋል። ስለ አኤዜም ወጥቷል። የብሬቼዜን በሚመለከት ገብርኤል ማርቲኔሊ እና ባየርን ሙኒክ እንግዲህ ምን አገናኛቸው? እንላል ቶማስ ፓርቲ ስለ ኤጀንቱ ስለተለያዩ ጉዳዮች አስተያየቱን ሰጥቷል። ወደ አርሰናል እንዴት መጣ፣ ከአርሰናል ጋር የነበረው ድርድር እንዲሁም ከአትሌቲኮ ማድሪድ ጋር የነበረው ሁኔታ አብራርቷል። ነገር ግን እሱ ከአርሰናል በሚለ በሚቀላቀልበት ጊዜ አሁን እንግዲህ የአርሰናል ስፖርቲንግ ዳይሬክተር በአትሌቲኮ ማድሪድ እንደነበረ ታውቃላችሁ። ስለነዚህ ጉዳዮች አብራርቷል። ይህንን የምናደርሳችሁ ይሆናል። በድማቻችን ይህ የያ ስፖርት ነው። ላይክ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል ያለው ውዳድማቻችን፣ የእናንተን አስተያየት ኮሜንት የምጠብቅ ነው የሚሆነው ውዳድማቻችን። እንግዲህ ከኢትዮጵያ ውጭ ምትኖሩ ከሆናችሁ ደግሞ ጆይን በማድረግ ያየ ስፖርት ቤተሰብ የሆኑ ነው። የመጀመሪያው መረጃችን የሚሆነው እንግዲህ በቶማስ ፓርቴ እንጀምር። ቶማስ ፓርቴ ወደ አርሰናል ለመምጣት እንግዲህ በጣም ጥረቶችን እንዳደረገ ና አርሰናሎች በሀያ ሀያ ከማስፈረማቸው በፊት አርሰናል በ2018 በየአርሰን ወይንገሩ አርሰናል በዩሮፓ ሊግ ከአትሌቲኮ ማድሪድ በተገናኘበት ወቅት ከዚህ ተጫዋች ጋር ንግግሮችን እንዳደረገና አርሰናል እንደሚፈልገ ያቅ ነበር። በዛን አመት ዝውውሩ አልተሳካም ነበር። ቶማስ ፓርቴ እንግዲህ አትሌቲኮ ማድሪድ በታዳጊነቱ ባደገበት ደሞዝ ላይ ነበር የሚገኙ የነበረው። ያንን ተከትሎ አዲስ ኮንትራት አትሌቲኮ ማድሪዶች እንዲያቀርቡለት ይጠብቅ ነበረ። ኮንትራቱ ቀረበ፣ ድርድሮቹ በመጨረሻ ደረጃ ደርሰው ነበር። ነገር ግን በመጨረሻ አከራካሪ የነበረው የኤጀንቱ ዋጋ ነበር። ኤጀንቱ እንግዲህ ብዙ ክለቦች ኤጀንቱ ለኤጀንቶቹ የአስር ፐርሰንት ክፍያን ያደርጋሉ። ስለዚህ ያንን ክፍያ የማድረግን ያለማድረግ ጉዳይ ነበር። በዚህ ጉዳይ ላይ እንግዲህ በጊዜው የአንድሬ በርታ እንዲሁም ደግሞ የአትሌቲኮ ኃላፊዎች ሶስት ፐርሰንቱን ብቻ እነሱ እንዲከፍሉ ሰባት ፐርሰንቱን ደግሞ በጊዜው የነበረው የአትሌቲኮ ማድሪድ ራሱ ቶማስ ፓርቲ እንዲከፍል አዘዙ። ይህንን ተከትሎ በዚህ ደስተኛ ያልሆነው ኤጀንቱ ና ቶማስ ፓርቲ አዲስ ቡድንን በሚፈልጉበት ጊዜ ማይክል አርቴታንና እንዲሁም ደግሞ በጊዜው የአርሰናል ስፖርቲንግ ዳይሬክተር የነበረው ኤዱ ጋስፐርን አገኙ። ኤዱ ጋስፐር በጊዜው ይህንን ዝውውር በ2020 እንዲሳካ አደረገ። ይህ ዝውውር ከተሳካ አምስት ዓመታት አለፉ። አርሰናሎች በዚህ ዝውውር ና በዚህ ተጫዋች በሁለት አይነት መልኩ አይተውታል። ቶማስ ፓርቲ ምርጥ የነበረባቸው ጊዜያቶች ነበሩ። በውድድር አመቱ ባተለይ ባለፉት ሶስት ዓመታቶች ስታነሱ በማስፓርቴ በጉዳት የተቸገረባቸውን አርሰናል ዋንጫ ያሳጡ ጊዜያቶች የሚታወሱ ናቸው። ነገር ግን በተለይ ታቻና በጣም የተቸገረበት ዓመት እንደነበረ በዲክላን ራይስ ቦታውን እንዲሁም ዲክላን ራይስ እና ጆርጂኒዮ በፐርፎርማንስ የተሻለ ሆኖ በጉዳት የተቸገረበት ዓመት እንደሆነ፣ ዘንድሮ ግን በምርጥ ብቃት በሚባል ደረጃ በእንግሊዝ ፕሪሚየር ሊግ ብዙ ጨዋታዎችን በአርሰናል ካደረጉ ተጫዋቶች ዝርዝር ውስጥ መካተት ችሎ ጥሩ ፐርፎርማንሱን አሳይቷል። ነገር ግን አሁን እዚህ ጋር ነው እንግዲህ የሚነሳው የአርሰናልና የቶማስ ፓርቴ ጉዳይ አርሰናሎች ለዚህ ተጫዋች ኮንትራ ጥናቱ ለማቅረብ ለምን ጊዜ ወሰደባቸው ካላችሁ አርሰናል የተጫዋች በጉዳት መቸገሩን ተከትሎ በእንግሊዝ ፕሪምየር ሊግ ላይሳካለት ይችላል የሚል ጥርጣሬ ነበራቸው። ነገር ግን በዚህ ዓመት አሻሽሎ ጥሩ ፐርፎርማንሱን አሳይቷል። ይህንን ተከትሎ በሀያ ሀያ እንግዲህ ኮንትራቱን ሲፈርም አምስት ዓመቱ በዚህ ሳምንት ጁን ሰላሳ የሚጠናቀቅ ነው የሚሆነው። ይህንን አዲስ ኮንትራት ለማቅረብ የመጨረሻ ያሉት ድርድር አደረጉ። ነገር ግን ደሞዙን አርሰናሎች ሊያቀርቡለት የሚፈልጉት ደሞዝ እና እሱ የሚፈልገው ደሞዝ መጣጣም አልቻለም። አርሰናል እንግዲህ ለዚህ ተጫዋችን ሊያቀርብ የሚችለው ሁለት መቶ ሺህ የሳምንት ደሞዝ ለበት እንዲቆይና ድርድሮቹም እየተካሄዱ እንደሆነ እንግዲህ ቻርልስ ዋትስም ተናግሯል። ቶማስ ፓርቲ ከአርሰናል መልቀቅ አይፈልግም። ነገር ግን ኤጀንቱ እንዲሁም በሌሎች ግፊት ከአርሰናል ሊለቀበት የሚችል ሂደት ይኖራል። ከዛ ውጭ የእድሜው ሁኔታ አለና ተጫዋቹ የተሻሉ ደሞዞችን ማግኘት ይፈልጋል። እስከ ሁለት መቶ ሀምሳ ሺህ እየጠየቀ ነው የሚገኘው። አርሰናል ደግሞ ይህንን ገንዘብ ለመክፈል ፈቃደኛ አይደለም። አንደኛ በአርሰናል በሁኔታዎቹ ምክንያት የሚፈልጉት አንደኛ ዙብሜንዲ ቋሚ ተሰላፊ እንዲሆን ቶማስ ፓርቲ የጆርጂኒዮን ቦታ እንዲተካ ነው የሚያስቡት። ይህንን ተከትሎ ድርድሮቹ እንደሚቀጥሉ ነው ያው ኤጀንቱ ከፍተኛ ገንዘብን እንግዲህ ከዚህም ዝውውር ሊጠይቅ ይችላል። ያ ነው እንግዲህ ለመድፈኞቹ ትንሽ አሳሳቢ ሂደት የሆነው። ነገር ግን እዚህ ጋር መነሳት የሚጠበቅበት ምንድን ነው ቶማስ ፓርቴ አርሰናል መቆየት ባርሰናል በለንደን መቆየትና በለንደን መኖርን ፍላጎት አለው። ስለዚህ የመጨረሻ የሚለውን ውሳኔና ድርድሮቹ የሚጠበቁ ነው የሚሆኑት። የመልቀቅ ድሉ ግን ከጊዜ ወደ ጊዜ እየሰፋ ነው የሚገኘው ምክንያቱም እስካሁን ድረስ ኮንትራቱ ተቀብሎ መፈረም የሚጠበቅበት ነበር። እዚህ ድረስ መድረስ አልነበረበት። አሁንም የዚህ ተጫዋች ባርሴሎና፣ ፒኤስጂ፣ ጁቬንቱስ እንዲሁም ደግሞ የቱርኩ ክለቦች ፌነርባቼን ጋላ ተሰራይ ይፈልጉታል። ደግሞ ዙን ለመክፈል እነዚህ ቡድኖች ይፈልጋሉ። ነገር ግን ድርድሮች የመጨረሻው ድረስ ይሄዳሉ ተብሎ የሚጠበቅ ነው የሚሆነው። አርሰናሎች ይህን ተከትሎ እንግዲህ በቶማስ ፓርቲ ቦታ 65 ሚሊዮን ዩሮ የሚያወጣውን አርሰናል 60 ሚሊዮን ዩሮ ምንም እንኳን የኮንትራት ማፍረሻው ቢሆን አምስት ሚሊዮን ዩሮ የተሻለ ይህንን ተጫዋች ለማስፈር ነው የማወጣው። ፓርቲ ዙብሜንዲን ከሪያል ሶሴዳድ ማምጣታቸው የሚታወሰው እንግዲህ፣ አርሰናልና ሪያል ሶሴዳድ ብዙ ተጫዋቾችን አምጥተዋል ከዚህ በፊት ናቸው። ሞንሪያል ሚኬል፣ ሞሪኖ፣ ኦዴጋርድ የምታስታውሱቸው ናቸው ለሁለቱ ክለብ የተጫወቱ አሁን ደግሞ ዙብሜንዲ እና እንዲሁም ደግሞ ኬረንቲ ሪኒም የምታስታውሷቸው ናቸው። አርሰናሎች እንግዲህ የዙብሜንዲ መምጣት በቋሚ ያሰላለፉ ውስጥ ከፍተኛ የሆነ ለውጥን ያመጣል ብሎ ያስባሉ። ይህ ዝውውር እንግዲህ ፋብሬዚዮ ሮማኑ ወደ ስድስት ጊዜ ነው እንግዲህ ሂሩዊጎ ያለን ማለት ነው ተጠናቋል ያሉ እናንተ አድማጮቻችን ትንሽ በዚህ ዝውውር ጉዳይ ከፍተኛ የሆነ ስሜት የሚያሰማ ነው። ምክንያቱም በየጊዜው ስለ ዙብሜንዲ መወራቱ ነገር ግን አሁን ሙሉ በሙሉ ተጠናቋል የሚል የዝውውር መረጃዎች ተገኝተዋል። ሙሉ በሙሉ ሲባል እንግዲህ ሰላሳ ስድስት ፐርማሊያን እንደሚያደርግ ከርኤአል ሶሲዳድ ከታዳጊ ቡድኑ ወደ ዋናው ቡድን ሲያደርግ ሰላሳ ስድስት ቁጥር ማሊያ እንደደረገ የሚታወስ ነው። ያንን ማሊያ አድርጎ ለአርሰናል የሚጫወት ይሆናል። ቶማስ ፓርቲ የማይሆን ከሆነ ግን አርሰናሎች ሉሲያኖ አጉሜን እንግዲህ፣ ሉሲያኖ አጉሜ በጣም የሚደነቅ በአርሰናሎች ዘንድ ምርጥ አማካይ ነው ተብሎ የሚታሰብበት ፈረንሳዊ አማካይ ነው። ይህንን ተጫዋች በሚመለከት ግን ዩናይትድና አርሰናሎች ነው እየተፋለሙ ያሉት። ይህ ፈረንሳዊ የሲቪያ ተከላካይ እስከ ሀያ ሚሊዮን ዩሮ ሊያወጣ ይችላል። እንግዲህ ተጫዋች በአንድ ጎልና ሶስት አሲስት አሉት። ሲቪያ በችግር ላይ ስለሚገኝ ይህንን ተጫዋች የሚለቅበት እድል ይኖራል። ነገር ግን ድርድሮቹ አርሰናል የቶማስ ፓርቲን ውሳኔ የሚጠብቅ ነው የሚሆነው ስለዚህ፣ ድርድሮቹ አርሰናሎች እንግዲህ በዚህ ሳምንት ይታወቃል። ከዛ በኋላ ወደ ጉሚዙ ዝውውር ይገባሉ አይገቡም የሚታይ ይሆናል። አርሰናሎች የቶማስ ፓርቲን የሚያጡት ከሆነ የግራኒት ዣካን አይነት ሁኔታ እንዳይፈጠር፣ አሁንም በማይክል አርቴታ ዘንድ እምነት አለ። ማይክል አርቴታ ቶማስ ፓርቲ እንዲቆይለት ይፈልጋል። ነገር ግን ያለው የፋይናንስ ሁኔታ ደግሞ ለአርሰናል የሚፈቅዱ ነው አልታየ። ጀራር ሀቶን በሚመለከት አርሰናሎች እንግዲህ የመጀመሪያ ያሉስን ድርድር የሚያደርጉ ይሆናል። አዲሱ ጁሊያን ቲምበር እየተባለ የሚደነቀው ይህ ተጫዋች፣ በተለይ ሊቨርፑሎች ከዚህ ተጫዋች ይልቅ ወደ ማርክ ጉይ ፊታቸው ማዞራቸውን ተከትሎ ይህ ኔዘርላንዳዊ ተከላካይ አርሰናሎች እድላቸውን ለመጠቀም ይፈልጋሉ። እንግዲህ አያክስ ከዚህ ተጫዋች 50 ሚሊዮን ዩሮ ወይም 42.5 ሚሊዮን ፓውንድ እንዲቀርብለት ይፈልጋል። ማይከል አርቴታ ዚ ተጫዋች አድናቂ ነው። ተጫዋቹ ሙሉ በሙሉ እንዲፈርም ይሁንታውን ሰጥቷል። እንግዲህ አንድሬ በርታ በድርድሮ ጉዳይ እየተደራደሩ ይገኛሉ። የተሻለ ያሉትን ዝውውር ያደርጋሉ ተብሎ ይጠበቃል። ቤንጃሚን ሴስኮና ቪክተር ዮኮሬስ የሚመለከት እንግዲህ አዳዲስ መረጃዎች ወጥተዋል። አርሰናሎች ፊታቸውን ከቤንጃሚን ሴስኮ ዝውውር ራሳቸውን እያገለሉ ይገኛሉ። የ22 ዓመቱ አጥቂ አንደኛ የሚፈልገው የደሞዝ ጉድ ጉዳይ ለአርሰናል አሳሳቢ ሆኖ መጥቷል ከዚህ በፊት የደሞዝ ጉዳይ አሳሳቢ አልነበረም የኤጀንቱ ክፍያ ጉዳይ እዚህም ተጫዋች ላይ የሚነሳ ነው ሀያ አንድ ጎሎችና ስድስት አሲስቶች በሁሉም ውድድሮች አሉት በተለይ ደግሞ በጀርመን በቡንደስሊጋው በጥሩ ፐርፎርማንስ በሚባል ሂደት ላይ አልነበረም በውድድር አመቱ ነገር ግን አርሰናሎች የዚህን ተጫዋች ኮንትራት መልቀቂያ ብቻ ሰባ ሚሊዮን ዩሮ ከዛ ተጨማሪ ክፍያዎችን ከፍተኛ ደሞዝን መክፈል እና እንዲሁም የመልቀቂያ አንቀጽ ውስጥ እንዲኖር ይጠበቃል ይህ ለአርሰናል አስደሳች ያልሆነ ነው ስለዚህ ፊታቸውን አሁን ሙሉ በሙሉ በሚባል ደረጃ ወደ ስፖርቲንግ ሊዝበኑ አጥቂ ሁኔታ አዙረዋል። የኮሬስ እንግዲህ ድርድሮቹ ከቡርኑ ጋር ነው የሚያስቸግር እንጂ በደሞዝ ጉዳይ በኮሬስ ጉዳይ አርሰናሎች የሚቸገሩ አይደሉም። ጥረቶቹ እንደቀጠሉ ናቸው። ውጤታማ የሚሆኑ ከሆነ አርሰናሎች ቪክቶሪ ኮሬስን የማምጣት እድላቸው ሰፊ ሆኖ ይታያል። ሮድሪጎን የሚመለከት አዳዲስ መረጃዎች ወጥተዋል። እንግዲህ ዴኮ የባርሴሎና ስፖርቲንግ ዳይሬክተር፣ ኒኮ ዊሊያምስ እንደሚመጣ አረጋግጧል። ስለዚህ አርሰናሎች ሮድሪጎን በሚመለከት ድርድሮቹን የሚቀጥሉ ይሆናል። በምስቱ በተደረገው ጨዋታ ላይ በሪያል ማድሪድ ስብስብ ውስጥ ቋሚ ሆኗል። አየ ነው ተቀያሪ ሆኖ ተነስቶ አልተጫወተው። ስለዚህ ሮድሪጎ አርሰናሎች እስከ ሰባ ሰባት ሚሊዮን ፓውንድ ሊያወጣው በሳምንታዊ ደሞዝ እንዲሁም ደግሞ በአመታዊ ደሞዙ ወደ አስር ነጥብ ሁለት ሚሊዮን ፓውንድ የሚወጡትና አርሰናሎች ይህንን ተጫዋች ለመምጣት ምንም አይነት መስዋዕትነት ለመክፈል ፍላጎት አላቸው። እንግዲህ አርሰናልና የተከላካይ መስመር ዝውውር በየቀኑ እንግዲህ እየጎለበት እየሄደ ነው። ቲምቶክ እንዳወጣው ከሆነ የፖርቶን መርቲን ፈርናንዴዝን ይፈልጋሉ አርሰናሎች። 10 ሚሊዮን ፓውንድ የመውጣት ግዴታ ይጠበቅባቸዋል። 19 ዓመቱ ላይ ይገኛል። አርሰናል የቀኝ መስመር ተጫዋቾች አሉት። ነገር ግን የቶሚያሱ የቲምበር ና ዋይት ይህንን ቦታ ይሸፍናሉ ብሎ ያስባል። ነገር ግን አርሰናሎች የቀኝ መስመር ተጫዋች የሚያስፈርሙ ከሆነ ከዋይትና ከቲምበር የመሃል ተከላካይ ሆኖ የመጠቀም ፍላጎት እንዳላቸው በግልጽ የሚታይ ነው። አርሰናሎች እንግዲህ ታዳጊውን የጣሊያናዊ ተጫዋች ኢማኑኤል ራዮን ይፈልጋሉ። ኤሲ ሚላን እና አርሰናል በዚህ ተጫዋች ጉዳይ ተፋጠዋል። ይህ ተጫዋች እንግዲህ አንድ ሚሊዮን ፓውንድ ድረስ አርሰናል ሊያስወጣው ይችላል። ጥሩ ፐርፎርማንስ ያለው ነው እንግዲህ በጣሊያን ሴሪያ አምስት ጎሎች አንድ አሲስት አድርጓል። የግራ መስመር ተጫዋች ነው። መስመሩን በሚጠበቅ በጥሩ ፐርፎርማንስ እየተጫወተ የሚገኝ ነው። ታዳጊው ጣሊያናዊ ወደ አርሰናል ይመጣል ወይ የሚጠበቅ ይሆናል። ገብርኤል ማርቲኔሊና አርሰናል እንግዲህ ገብርኤል ማርቲኔሊ ቪንሰንት ከምፓኒ በጣም ከሚያደንቃቸው የመስመር ተጫዋቾች ውስጥ አንዱ እንደሆነ ቢልድ ዘግቧል። እንግዲህ የጀርመኑ ተነባቢ ጋዜጣ ቢልድ ጥያቄውን እንግዲህ ተቀርቦለታል ነገር ግን እንግዲህ ለአርሰናል ቀጥታ ጥያቄዎችን አላቀረቡም። የማርቲኔሊን ኤጀንቶች ግን አነጋግረዋል። የማርቲኔሊ ኤጀንቶች ደግሞ ደስተኛ እንደሆኑና ወደ ጀርመኑ ክለብ ባየርን ሙኒክ መሄድ ፍላጎት እንዳላቸው ድርድሮቹም እየተጠበቁና በሚገባ እየሰሩ እንዳሉ ይጠበቃል። ነገር ግን ማርቲኔሊ ብቻ አይደለም፣ ጀርሚ ጊተንስን ይፈልጋሉ። በኒኮ ዊሊያምስ ጉዳይ ወጥተዋል። በራፋኤል ሊያው ድርድሮቹ በእነዚህ ሁሉ ተጫዋቾች ላይ የሚጠበቁ ይሆናል። ሌላኛው ኢብሪቼዜን በሚመለከት ነው። አርሰናል ባለፉት ሶስት አመታቶች ኢብሪቼዜን እንደሚፈልጉት ይታወቃል። ይህንን ተከትሎ ክርስቲያን ፓላስ ስልሳ ሚሊዮን ፓውንድን በሶስት ጊዜ ክፍያ የተጫዋች አርሰናል የሚመጣ ከሆነ በስምንት ቁጥር ቦታ፣ በአስር ቁጥር ቦታ እንዲሁም ደግሞ የግራ መስመሩን ይዞ መጫወት የሚችል ነው። አርሰናሎች ከሳጥን ውጭ ሹት አድርጎ የሚያስቆጠር ተጫዋች ያስፈልጋቸዋል። ከዛ ውጭ ብሬቺዚ የሃል ኢንድ ምርት ነው የአርሰናል የታዳጊ ቡድን። ስለዚህ አርሰናሎች በእነዚህ ሁሉ ሁኔታዎች ተጠቃሚ ሊሆኑ የሚችሉበት እድል ይኖራል። ስለዚህ በዚህ ዝውውር ጉዳይ ላይ አርሰናሎች ጠንክረው እየሰሩ እንዳለ መረጃዎች ያሳያሉ። ወደ አድማቻችን ይህ ያያ ስፖርት ነው። ላይክ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ።